ስለ ሀዲያም ታሪክ፣ ወግ፣ ባህልና ሴት በታሪክ መጽሐፍት ላይ ተሰድረው የተቀመጡትን ለአድማጮቻችን በዚህ ቻናል የምናቀርብ ይሆናል። ስለዚህም ቤተሰቦቻችን ሰብስክራይብ፣ ላይክ እና ሼር በማድረግ ከዚህ በኋላ የምንለቀውን ቪዲዮ እንዲከታተሉ በትህትና እንጠይቃለን። ሀዲያ ብዙ ታሪክ ያለውና በማዕከላዊው የኢትዮጵያ ክልል ውስጥ የሚገኝ ትልቅ ብሔረሰብ ነው። የራሱ የሆነ ቋንቋ፣ ባህል፣ ወግና እሴት ያለው የራሱ የሆነ የግጭት መፍቻ ስርዓት ያለው በ19ኛው ክፍለ ዘመን ዳግማዊው ሚኒሊክ እስከወረረበት ጊዜ ድረስ ይበልጥም ከ13ኛው እስከ 16ኛው መቶ ክፍለ ዘመን ሙሉ በሙሉ በሚባል ደረጃ ሙስሊም እንደነበረ የሚነገርለት ሙስሊም ሱልጣኔት በመባልም ይታወቅ የነበረ ማህበረሰብ እንደነበረም ታሪክ ያስቀምጣል። በታዋቂው ስርወ ቃልም መሰረት ሀዲያ የሚለው ስም እግዚአብሔር ስጦታ የሚል ተረጓሚ እንዳለውም ይነገራል። ስለ ሀዲያም ዘመን ተሻጋሪ ታሪክ በምናስብበትም ጊዜ ስለ ሀዲያ ቀደምትነት የተጠቀሰው በክብረ ነገሥት 94ተኛው ቻፕተር ላይ ሲሆን ይህም ግዛቱ በ13ተኛው ክፍለ ዘመን እንደነበረ የሚያሳይ ነው። በታሪክ ውስጥ ሀዲያ ተደጋግሞ እንዲነሳ ከሚያደርገው ነገር አንዱ ከባድ ጦረኛ ወይንም ተዋጊ መሆኑም ነው። ይህ ግዛት በወታደራዊ ጥንካሬውና በንግድ ግንኙነቱ የሚታወቅ ሲሆን ብዙ ጊዜ ወደ ግዛቱ ተስፋፊ ክርስቲያን የኢትዮጵያ ኢምፓየር ጋር ይጋጭ ስለነበረም ነው። በአምደ ጽዮን ዘመን የሀዲያ ንጉሥ ጋር አዳመኑ የኢትዮጵያ ንጉሠ ነገሥት ለመገዛት ፈቃደኛ እንዳልነበሩም ታሪክ ያስቀምጣል። እንደ ከዚህ ቀደም ሁሉም በዘርአ ያዕቆብ ዘመን ማለትም ከ1434 እስከ 1468 የክራድ መሐመድ ልጅ ወይም የሀዲያ ሱልጣን ልጅ ክራድ ማይቆም የቀድሞውን ድርጊት በመድገም ለኢትዮጵያ ንጉሰ ነገስት እንዳልተገዛ በታሪክ ተዘግቦ ይገኛል ይህም ተደጋጋሚ ታሪክ በአፄ ዘርአይቆብ ጊዜ ስለነበረም አንድ ዲፕሎማሲያዊ የሆነ ሀሳብም አፄ ዘርአይቆብ ያስባል ይህም ስትራቴጂያዊ የጋብቻ ጥምረት ነበርም ንግሥት እሌኒ የተወለደችውም ከሃዲያ ንጉሥ ገራድ መሐመድ ነው። ንግሥት እሌኒ የተወለደችው ከሙስሊም ማህበረሰብ ሲሆን የምታገባውም የኢትዮጵያው ንጉሥ የነበረውን አፄ ዘርዓ ያዕቆብን ነው። ጋብቻው የክርስቲያን ኢምፓየር ሃዲያን መውረዱን ተከትሎ የተፈጠረ ስትራቴጂያዊ ጥምረት ነበረ። ይሁን እንጂ ንግሥት እሌኒ ኢትዮጵያ ታሪክ ውስጥ በጣም ኃያልና ተጽዕኖ ፈጣሪ ከሚባሉ ሴቶች ገዢዎች ውስጥ አንዷ ነበረች። በቤተ መንግስቱ ውስጥ ትልቅ ተጽዕኖ ፈጣሪ የነበረችው ንግስት እሌኒ እንደ ቁልፍ አማካሪና አንዳንዴም ለብዙ ንጉሰ ነገስት ተባባሪ ገዥም ነበረች። ስለ ሀዲያ ታሪክ፣ ወግ፣ ባህልና እሴት በታሪክ መጽሐፍት ላይ ተሰድረው የተቀመጡትን ለአድማጮቻችን በዚህ ቻናል የምናቀርብ ይሆናል። ስለዚህም ቤተሰቦቻችን ሰብስክራይብ፣ ላይክ እና ሼር በማድረግ ከዚህ በኋላ የምንለቀውን ቪዲዮ እንዲከታተሉ በትህትና እንጠይቃለን።